ጉዲያዩ ጉዲያዩ ጉዲያዩ ወይ የአንችስ ነገር የአንችስ ነገር የአንችስ ነገር፣ እንደው አንቺ ገንዘብ ጋር ልሞች ነው እንዴ? ላይላ ለላ መሐመድ ረሱሉላህ ላ። እና ሱመያም እንግዲህ ዛሬ መልስ ሰጥታለች እና ችኛውም እያበደች ነው ላቸዋለሁ። እች ጥቅመኛ ሰው ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውዴት ተከበራችሁ የአያት ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁኔት አልሐምዱሊላህ። እንደምናችሁላችሁም ሰላማችሁ ብዙት ይበል። ዛሬ እንግዲህ መጥቻለሁ። መቼም እዚች የሀያት ነገር አያልቅም። እንግዲህ ዛሬ ሰይድ ቤት ገዝቶላታል ማለት ነው እና ሱመያም ጠፍታ ምናምን ምን አይነት አስተሳሰብ ብታስቡ ነው? ግን እኔ እንጃ፣ እኔ እንደ አይነት ሰው አይቼ ሰምቼ አላቅም። እና እኔ በህይወቴ ማለት ነው የመጀመሪያ ጊዜ ነው ገንዘብ እንደዚህ ሲወድ ያየው ሰው። ሱብሃኒክ ያረብ አላህ ይስጥራ። ገና ራሱ ማለት ነው ትንሽ ቤት ይገዛልኛል ብላ ቅናት፣ ቅናት ማለት ነው። እኩል ታረክ እኮ ታረጋለህ አትልም እንዴ? መቼ ነው እኩል ያረገው? እሺ ጠይብ፣ እኩል አርጎ እኩል ምናምን ተይ እንጂ፣ በይ እኩል አረገ። እሷ በራሱ ብር ነው የገዛችው። እዛም ያከበተችው አብራ ነው። እሷ ጋር አብረው በለፉበት ገንዘብ ነው። ለአንቺ ቤት ይተገዛለሽ። ይሄን አታቂም እንዴ? ስለዚህ ሰርብራይዝ አረኳት፣ ላስተዳድራት። ኧረ ትንሽ ፈር ትንሽ ፈር ግዴታ እኮ ነው፣ ግዴታ ነው ልጆችን ማሳደግ ግዴታ ነበር። ግን ሱመያ መልካም ሰው ስለሆነች ብቻ ዝም አለች። መልሳ ግን ብር ቤት ስትሉ እኔ አልፈልግም፣ ህይወት ይቀርምብኛል አለች። እሷ ህይወት ይቀርምብኛል ብት፣ ግን ተመልካች የሰጠው መልስ ሱብሃንክ ያረብ ላይ ልብ ያረሳል ማለት ነው። እኔ እንጃ ሱመያው በጣም ነው ያሳዘነችኝ። ሐቂቃ ማለት ነው ምክንያቱም እኔ እንደዚህ እና እንደ ሀዩ ጥብድ አይቻላቅም። ማንኛውም ሁለት ይጋባል። እሷ ተኋላ የመጣ አይ ነው ወጣ ይባላል። በቃ ነው አይን አይን አይን በቃ ዱ አይኗ ላይ ጨው ቢነሰንሱበት የማትመለስ ማለት ነው። አይ ነው አይ ጨው ንነሰንሳ አይመጣ። ሱብሃን ኪ ያርቢ፣ እዚችኛዋ እየከፋ ነው እና ሱመያ አብሽሪ ያይዘሽ ለመልካም ነው ግን ሲሄድ በጣም አንዳንዴ ማለት ነው፣ በራሱ ወጥ መርገባ ማለት ነው። ዙመኛ ግን ንግግሩ ራሱ ይማርካል። ሀቂቃ ማለት ነው። ብረ ሲሉ ኔን ሀያት ጋር አሁን ደግሞ ማለት ነው ድራማ እየመሰለኝ ነው። አሁንስ አንዳንዴ የታስበው ማለት ነው፣ መልሶ እንደገና እሷ ጠፍታ ነው ቤቱን እዛው አብሬ ጎረቤት ላረጋት አረተው ያውም እሱ በኛው ጎረቤት ዙማ ያተፈለገ ምስክሰት ሸጠዋለኝ አንዴ የተቆረጠ ይቆረጠች ነው ገባ ጀግና ማለት ነው። ጀግና ቆራጥ ሱመያ የሴት ነብር ብያታለው ማለት ነው የሴት ተምሳሌት። እውነት አንዴ አንዴ እኔ እንጃ የሱመያ ጀግና ጎበዝ ጠንካራ ናት ማለት ነው። ሀባይ ቢነት እንዲህ እሷ እኮ በቃ እቺኛው እኮ ልታብር ነው አብዲያል ልታብር ልታብር ነው የቀራት ትንሽ ነው እንጂ የቀራት ሌላ ነገር የላትም ማለት ነው። ሱብሃኒክ ያ ረብ እና ገንዘብ ገንዘብ እንዲያውም አንዲ ክላስ አንዲ ሱብሃኒክ ያ ረብ በስ አላህ ይስቱር፣ አላህ ይስቱር፣ አላህ ይስቱር። የዝችኛው እየጠና ነው ማለት ነው። እና እሱም አብሽሪ፣ አብሽሪ ያረች ጋር ነው ነው። እንዲያውም አሁን አይ ገንዘብ ተሰጣኛል የፈለክበት ሂዳትም ነው ለገንዘብ ነው እንዴ፣ ሲያገባሹ አልገባኝም። ሊገባይ ይችላል። አልቻለም ማለት ነው። ገንዘብ እንደዚህ ወዴሽ፣ ረረረ ላ ኢላህ ኢላላህ። እና ሱመያኔ ወድ ማለት ነው። አብሽሪ፣ ሁሉም ለኸይር ነው፣ ለበጎ ነው። እች ጋር ከምትኖሪስ እንደው አሰርጅ። እንደው ምን ነው እናቴ፣ ምን ነው እናቴ፣ በገንዘብ የተጠመደ ሴት። ሱብሃንአላህ እኔ እኮ ሰይዱ እኔ እኮ እኩል ማድረግ ደግሞ ስለ እስልምና ወይ ታውቀሽ ነው ደግሞ እስልምናችን አችን እኮ አለ ትናንትና ገና ራሱ ሙስሊም አይደለችም ኒቃብ ድሮኑ ትለብሳለች ብሎ ተናግሯል እስልምና ትቀይራት ትቀይራለች እንትም ማለት